ሰላም ወዳጆቼ በያላችሁበት ያለም ጥግ ሰላም ብያለሁኝ። ተዘጋጅቶ ያለቀለት መኖሪያ ቤት ይዘንላችሁ ነው የመጣ ነው። ይህን መኖሪያ ቤት እዚህ እናሳያችኋለን። እናንተ የዋጋውን 60 ፐርሰንት ብቻ ወይም ደግሞ 60 በመቶ ብቻ ከፍላችሁ ቀሪውን 40 በመቶ በሁለት ዓመት ቀስ ብላችሁ ተረጋግታችሁ በየወሩ እንድትከፍሉ ልዩ የክፍያ አማራጭ አዘጋጅተንላችኋል። ከ51 ካሬ ጀምሮ ባለአንድ መኝታ እስከ 63 ካሬ ድረስ እዚህ እኛ ጋር ይገኛል። ያለቀለት እጅግ በጣም ደስ የሚል የመኖሪያ ቤት ነው። ውስጡ ምን ይመስላል የሚለውን ነገር አሳያችኋለሁ። ተከተሉ ወዳጆች፣ ቤተሰቦች። በድጋሚ እንኳን እንደናመጣችሁ ቤቱ ከውጭ ገጽታው ይህን ይመስላል። እነ ማለው ሬስቴት እና ኢንጂነሪንግ ነው ያቀረበላችሁ። እንግዲህ እዚህ ውጭ ላይ የምትመለከቱት አጥሩ ስር የሚገኘው የቆሻሻ ማጠራቀሚያ ለአሜራ ነው እዚህ አውጥታችሁ ደረቅ ቆሻሻ ትጥላላችሁ ከዛ በኋላ የጽዳት ሰራተኞች የከተማው ማለት የመዘጋጃ ቤቱ ቆሻሻውን መተው ያነሳሉ እንደምትመለከቱት ከውጭ ገጽታው ቤቱ በአስተማማኝ ሁኔታ በኤጋ ቆርቆሮ የታጠረ ነው የራሱ የሆነ የመብራት ትራንስፈርመር አለው እንደዚሁም ደግሞ ግቢው በአስተማማኝ ሁኔታ የታጠረ ነው አስተማማኝ ጥበቃ አለው በሩ ላይ ስትገቡ የመጀመሪያው ጥበቃ ያገኛችኋል ይህንን ግቢውን በጋራ የሚጠብቀው ሰራተኛው ቤት ነው። ይሄ ቀንም ማታ በጥንቃቄ ይፈተሻል ወይም ደግሞ የሚገባ የሚወጣው ሰው ቁጥጥር ይደረግበታል። ይሄ የጋራ የልብስ ማስጫ ነው። ልብስ ማጠብ ብትፈልጉ እዛ ግቢ ውስጥ ማለት ነው። ይህ እንደምትመለከቱት ራሱን የቻለ የመብራት አገልግሎት የሚያገኝበት ትራንስፎርመር ነው። ከዚህ ወስዶ እያንዳንዱ ቤት የራሱ የግሉ የሆነ የመብራት ቆጣሪ ያለው የውሃ ቆጣሪ ያለው ከውጭ ያለው የግቢው ገጽታ ይሄን ይመስላል። እንግዲህ ሶስት ፍሎር ነው፣ ታች ያለውን ጨምሮ አራት ፍሎር ይሆናል ማለት ነው። ከታች ያለው ይሄ እንደምትመለከቱት መኪና ቢኖራችሁ ግቢ ውስጥ አስገብታችሁ ማቆም ትችላላችሁ። እስኪ ባለ 58 ካሬ ባለ አንድ መኝታ ውስጡ ቤቱ ምን ይመስላል የሚለውን ላሳያችሁ። ይሄ የምትመለከቱት የዚህ የቤት ታች ያለው 58 ካሬ ነው በረንዳው ነው። ይሄንን በረንዳ እንግዲህ እንደምትመለከቱት ጽድት ያለ ነው፣ ነፋሻማ ነው፣ እጅግ በጣም ደስ ይላል። እንደምትመለከቱት ወደ ውስጥ ያለውን ስንመለከት ደግሞ ልክ ይሄ አምሳ ስምንት ካሬ ነው። ውስጥ ላይ ያለቀለት ነው ብያችኋለሁ፣ ለመኖሪያ ምቹ። በዛ ጋር የሚገኙ እንግዲህ የመኝታ ቤትና የኪችን ናቸው፣ ጎን ለጎን የሚገኙት። ይሄ የምትመለከቱት ሰፊው ቦታ ሳሎን ነው ማለት ነው። በዚህ በኩል ደግሞ በሳሎኑ ወደዚህኛው በኩል ደግሞ የመጸዳጃ ቤት አለ። በዚህኛው በኩል ማለት ነው። ይሄ የውጭ መስኮት በውጭ በኩል ያለው መስኮት ነው። በዚህ በኩል ያለው እንግዲህ ሳሎኑ እንደምትመለከቱት ነው። በጣም ሰፊ ነው። ይሄ መጥበክና ኪችኑና መኝታ ቤቱ ነው። ይሄ ከዛ ሳሎን። ይሄ እንደምትመለከቱት በር እየተከፈተ ነው። በነገራችን ላይ ባለ አንድ መኝታ አምሳ ስምንት ካሬ እጅግ በጣም ሰፊ ነው። እዚህ ሀገር ላይ ወይም ደሴ ላይ በመንግስት ደረጃ የተሰሩትን ኮንዶሚኒየሞች ብትመለከቷቸው ባለ ሁለት መኝታ እንኳን የአምሳ ስምንት ካሬውን አያክልም። ይሄ ባለ አንድ መኝታ ነው። እንግዲህ አሁን ያሳየኋችሁ ግቢው እንደምትመለከቱት ጽድት ያለ ውብ የሆነ ቆንጆ የሆነ ግቢ ነው። እንደምትመለከቱት እይታው በጣም ደስ ይላል። ስለዚህ እዚህ ጋር ፓርኪንግ ነው። መኪና ያለው ሰው በዋናው በር በዚህ በኩል አስገብታችሁ ማቆም ትችላላችሁ። የጋራ መገልገያ ነው ምክንያቱም አፓርትመንት ስለሆነ እዚህ የሚገዛው ሰው መኪና ካለው መኪናውን ያስቁማል እዚህ አስገብቶ። እነዚህ የምትመለከቷቸው ቅድም ከውጭ መግቢያው ላይ ትራንስፈርመሩን አሳይቻቸዋለሁ። ይሄ ደግሞ የአንዳንዱ ቤት የራሱ የሆነ የመብራት ቆጣሪ አለው። የጋራ ቆጣሪ መብራት ይቆጥርብኛል፣ ኤሌክትሪክ ምጣድ ብጠቀም ምንብል ምንብል ብሎ ማንኛውም ሰው ስጋት አይኖረውም በግሉ የሚችለውን ያክል እንደ አቅሙ እዚህ ላይ እየሞላ ይጠቀማል። ይሄ የምትመለከቱት ደግሞ ማረድ ብትፈልጉ ለምሳሌ ክርስቲያኖችም ሙስሊሞችም ሊገዛ ይችላል። እዚህ ቤት የገዙም አሉ። ስለዚህ ማረድ ቢፈልግ አንድ ሰው እዚህ ጋር መጥቶ እርዱን ያከናውናል፣ ያርዳል። እዚህ ጋር በጥንቃቄ የተዘጋጀ የማረጃ ቦታ ነው። በየጊዜው ይጸዳል። ይሄ የምትመለከቱት የውሃ ቆጣሪ ነው። እያንዳንዱ ክፍል እያንዳንዱ ክፍል የራሱ የሆነ የውሃ ቆጣሪ አለው። ከማንም ጋር አያገናኘውም። ቅድም እንደነገርኳችሁ መብራቱም ውሃ ቆጣሪውም ለየብቻ ነው ብያችኋለሁ። ይሄ ከላይ ወደ ታች ሳሳያችሁ ነው። በረንዳ ላይ ሆናችሁ እንግዲህ አሻግራችሁ ማየት ትችላላችሁ። ይሄ ደግሞ በሩ ፊት ለፊት ሜዳ ነው፣ መዝናኛ ልጆቻችሁ እናንተ ራሱ ልትዝናኑበት የምትችሉበት ቦታ ነው። ይሄ የምትመለከቱት ደግሞ መስጅድ ነው። እዚሁ ቤታችን አጠገብ ግቢያችን አጠገብ ያለ መስጅድ ነው። እንደምትመለከቱት እዚህ የሰፈር ህፃናቶች የሚጫወቱበት ቦታ ነው። እናንተም ልጆቻችሁን እዚህ ላይ ዘና ፈታ እንዲሉ ማድረግ ትችላላችሁ። በረንዳው እንደምትመለከቱት ቪው አለው ቆንጆ ነው። እዚህ ጋር ወጣ ብላችሁ አየር መቀበል ትችላላችሁ። ጥሩ የሆነ እይታ አለው ነፋሻማ ቦታ ነው። እንደምትመለከቱት ደረጃዎቹ ሁሉ በጥራት የተሰሩ በጥንቃቄ የተሰሩ ናቸው። ቆንጆ ሆኖ የተሰራ ቤት የተዘጋጀ ነው። እንደምትመለከቱት ግቢያችን ማንም አይደርስባችሁም። አስተማማኝ የሆነ ጥበቃ ያለው ነው። እንደምትመለከቱት መኪናም ያለው ሰው ገብቶ ፓርኪንጉን እዚህ ጋር ማቆም ይችላል። ማታ ማታ ውጭም ላይ ቢያቆም አስተማማኝ ሆነ ጥበቃ አለው ማለት ነው። እንግዲህ ባለሁለት መኝታና ባለአንድ መኝታ ቤት ነው። እዚህ ወል እዚህ የትንጣልል አፓርታማ ላይ ይዘንላቸው የመጣ ነው። እጅግ በጣም አስገራሚ ነገር ደግሞ አየሩ እጅግ በጣም ነፋሻማ ነው። ደሴ ቄራ ሰፈር የታወቀ ነው። ለሮቢትም ሆነ ለመናኸሪያ እጅግ በጣም ቅርብ ነው። ለምሳሌ ነጋዴዎች ሸርፍተራ ወይም ደግሞ ሮቢት አካባቢ ንግድ ሱቅ ያለው ሰው ካለ በዚች በኩል ቃና ብሎ እዛች መሄድ ይችላል። ወይም ደግሞ ወደ መናኸሪያ በቅርብ ርቀት የሚገኝ በመሆኑ ወደ መናኸሪያ መሄድ ይችላል ማለት ነው። እንደምትመለከቱት ከውጭ ገጽታው ይህን ይመስላል። እጅግ በጣም ያምራል። ይህን የመሰለ የተንጣለለ ሜዳ አለ። ልጆቻችሁ ከትምህርት ቤት መጥተው ቢደክማቸው እዚህ ጋር ረፍት ያደርጋሉ። እዚህ ደግሞ በአሻጋሪ ላይ እንደምትመለከቱት ቤተ ክርስቲያን አለ በቅርብ ርቀት። ቅድም መስጅዱን አሳይቻችኋለሁ። ስለዚህ ለመስጅድም ለቤተ ክርስቲያንም ቅርብ የሆነ ቦታ ነው ይዘንላችሁ የመጣ ነው። ይሄንን ሜዳ እንግዲህ እዚህ ጋር ዘና ፈታ እያላችሁ እንድትኖሩ ነው። ይሄ የጋራ መገልገያ ሜዳ ነው የሰፈሩ። እጅግ በጣም ደስ ይላል። አብዛኛው ጊዜ የስፖርት ማዘውተሪያ ቦታ ባለመኖሩ ነው ችግሩ። ስለዚህ ይደውሉልን እና ማል ኢንጂነሪንግ ነን።